ይመስለኝ ምን ጓደኛ እንዳለው አታውቂም እንዴ? አላውቅም አላውቅም። ነገሩ ሰው ላይ መደረብ ልማድሽ ነው። እውነትህን ነው። አስመሳይ እንኳን ሌላ ይፈጥል። አንድ ነገር ልንገርክ ታዲ፣ እኔ ወድሃለሁ፣ አፈቅርሃለሁ። እኔ የሌላ ሰው ሆነህ ማየት አልፈልግም። ሰላም ሰላም። ውድና የተከበራችሁ የእኔ የታዲ ቲዩ ፋሚሊዎች ተከታታዮች፣ ቤተሰቦቼ፣ እንደምንቆያችሁልኝ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በእያላችሁበት ሰላማችሁ ብዙ ይበልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ እና ተከስቻለሁ ማለት ነው ስለምታበረታቱኝ ስለምታግዙ ላይክ ሼር ሰብስክራይብ ስለምታደርጉ በጣም አመሰግናለሁ አሁንም ይህ ቪዲዮ እስከመጨረሻው ማየትና ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ሰሞኑን እየተፈጠሩ ያሉትን ነገሮች አብዛኞቻችሁ አይታችኋል ብዬ ተስፋ አረጋለሁ እየተከታተላችሁ ያላችሁኝ ያላችሁና አሁን ላይ ግን የሆነ መስመር እየሳት ያለ ይመስለኛል ሰሞኑን የተፈጠረው ነገር አለ አይደል በቃ እኔ ባልጠበቅኩት መንገድ ነው ሁሉም ነገር እየሄደ ያለው እና እኔ አይደለም ህዊ መታ እወድሃለሁ፣ አፈቅርሃለሁ ይቅርና የቃልን እራሱ አልቀበልም ያልኩበት ታይም ላይ ነው ሁለተኛ ዱብ ላይ እየመጣብኝ ያለውና እኔ ቃል መጥፋት እንዳለ ሆኖ እኔም ያለሁበት ሁኔታ እንደሚታወቀው አሁን አሁን ነው ትንሽ ወደ መውጣት ወደ ማገገም ያለሁት እና ፕራይም ላይ ብዙም አይደለም በጣም ከብዙ ነገሮች አንጻር ብዙም የሚያስጨንቁኝ ነገሮችም አሉ። ኃላፊነቶችም አሉብኝ እና ከዛ አንጻር ነገሮችን መቋቋም ከብዶ የነበረ አሁን ላይ ግን እውነቱን ግዴታ ለጸጌ መናገር አለብኝ፣ ወይም ለቃል ወንድም ማለት ነው። ምክንያቱ ደግሞ እየሆነ ያለው ነገር በሙሉ መስመር እየሳተ ስለሆነ አንደኛ፣ ሁለተኛ ደግሞ ሂዊ ባለፈው ቪዲዮ ላይ እንደሰማችሁት ደውላ ላይ ነበር ምናምን ያለችው ነገር አለ። ስለዚህ የእሷም ጉዳይ ትንሽ እያሳሰበን እያስጨነቀን ከቀን ቀን ባደረ ቁጥር የቤተሰቦቿም ጭንቀት ስላልተቻለ እኔም በጣም እያስጨነቀችኝ ስለሆነ የምታውቀው ነገር ካለ ደውላ ለቻት ነገር ካለ እሷን ለመጠየቅና እኔም ጋር ላደረባት ስሜት ወይም እኔ ወደሉ ለምትለው ነገርም አስረግጬ ልነግራት ነው። ምክንያቱም የማይሆን ነገር ነው። እኔ ቃል ከዛሬ ሶስት እና አራት ዓመት በፊት ከኔ ጋር ነበረች። ኦፍኮርስ አረሰውም እሷ ከወጣች በኋላ ብዙ ሱስ ውስጥ ገብቼ ነበረ። ከዛ በኋላ ግን ከዛ ሱስ ውስጥ አውጥታ አንጽታ አክብራ እኔን ሰው ያደረገችኝ ስራ እንድሰራ ብዙ ነገሮችን ተቋቁሚ አሁን ላይ ላለሁበት እንድቆም ያደረገችኝ። ከዛ በኋላ የሁለት ዓመት ከምናምን የሶስት ዓመት ፍቅረኛ አለኝ። አሁን ላይ በብሬክ አፕ ወይም በተለያየ ነገር ብንጣላም ትንሽ ብንደባበርም፣ ግን እንደምንታረቅ እርግጠኛ ሆኜ ነው መግራችሁ። ምክንያቱም ህይወት ነው፣ ቀልድ አይደለም፣ ቃቃ አይደለም፣ ድራማ አይደለም እየጀመርነው ያለውና ስለዚህ እሷንም ማጣት አልፈልግም። በዚህ መልኩ ሁለተኛ ደግሞ ሁለት ሶስት ሰው በእኔ ምክንያት እንዲጎዳም አልፈልግም። እኔ ምን ምን ላድርግ፣ ምን ምን ይሁን አላውቅም። እኔ እንደዚህ በዚህ ልክ ነገሮችን የሚያወሳስበው እኔ እንጂ ለበጎ ሊሆን ይችላል አላውቅም። ግን አሁን ጸጌን ጠርቼ ቃል ስላለችበት ሁኔታና ህይወቱን ለምትፈጥራቸው ነገሮች ግዴታ እውነቱን አውቆ ሊያግዘኝ ይገባል። ምክንያቱም ህይወቱን ነበረች ከጎኔ። አሁን እሷን ከጎኔ ማድረግ የማልችልበት ሁኔታ ላይ ደርሻለሁ። ስለዚህ አሁን ፀጌ በግልጽ ነግሬው ነገሮችን ማወቅ አለበት። እንደዚህ እንደዚህ ነገሮች ተፈጥሯል። ያው በስልክ አውርቼዋለሁ፣ ነግሬዋለሁ እንደምደውልለት ትንሽ ቢቆጣም መምጣቱ አይቀርም። ያው ቢቆጣም እኔ ነገሮችን አረጋግቼ ለመናገር እሞክራለሁ። እንግዲህ ከዚህ በተረፈ ፋሚሊዎቼ እኔ ምንም ልላችሁ የምችለው ነገር የለም። እኔ ከዚህ ከዚህ አንጻር ምን ምን እንደምል አላቅም ብቻ ጸግሽ ጋር እንደውልለትና ሲመጣ ደግሞ ያለውን ነገር እንትን እንላለን ያው እንግዲህ ፋሚሊዎች ታውቃላችሁ፣ ብዙ ነገሮች ሲደራረቡ ማሰቢያችን ላይ ነው የሚቀየረውና እኔ ግራ ነበር የገባኝ። እንግዲህ ነቃም ምንድል አድርጎኛል የተፈጠረው ነገር። እስኪ ደሞ ጸግሽ ምጣና ነው። አረ ጸግሽ ሰላም ነው እንዴና? አሎ ያው ደውዬል ነበር ታዲ ነኝ ትመጣለህ ያው አንዳንድ ነገሮች ልነግርህ ፈልጌ ነበረ፣ ከቃልም ጋር የተያያዘ አሁን ካለ ጋር እንዴት አይኖርም። ምክንያቱም አሳሳቢ ነገር ነው። ሁለታችን እንደዚህ የሆንትን ከሚል ግዴታ ቃልን ማግኘት ስላለብን ነው። እኔ አሁን የተወሰነ ፍንጭ ነገር ስለሰማው ቲቪን ደውለን ለምን አንጠይቃትን ብዬ ስላሰብኩኝ ነው። እኔ ብቻዬን ማግኘት ስለማልችል እሷን። ምው ነው አራው ምንም ማድረግ አይቻልም፣ ግዴታችን እኮ ነው። አረ ና በቃ፣ ቅድም የነገርኩ ቦታ እዛው ቆሜ እየጠበኩ ነው። እሺ እሺ። እንግዲህ ፋሚሊዎቼ ያው እንደነገርኳችሁ ነው፣ እንደሰማችሁትም ነው እመጣለሁ ብሎኛል። ይምጣና እኔ ያው ትንሽ ሊቆጣ ይችላል። ምክንያቱም ከዚህ በፊት በሰላም አውርተን ስለማናቅና እየሆነ ያለው ነገር ባለፈው ቪዲዮ ላይ እኔ አሁን እሷ ያረጋቻቸው ነገሮች ከመልካምነት ወይም እኔ አጠገብ ስለነበረች ላመሰገናት በጠራሁት ቪዲዮ ላይ እርግጥ ነው እኔ ያልጠበቅኩት እነሱ ያሰቡት ነገር አለ። ስለዚህ እሷ ያሰበው ነገር ደግሞ አሁን እውነቱ ነው። እኔ ምን ብዬ እንደምናገር ስለማላቅ ግዴታ እሱን አውርቼው ቲቪንም ብቻዋን ስማግኘት ስለም ስለማልችል ማለት ነው። እና እንጠብቀውና እስኪ አሁን ደግሞ ምን ቀረህና ነው እዩ ልፀግሽ እኔ አሁን ሀሳቤ በተረጋጋ መንፈስ ለመናገር እንጂ እኔ ከአንተ ጋር ጸብ ወይም ተጣገበ ወይም ምልልስ ፈልጌ አይደለም እኔ አሁን ግልጽ ነው ግልጽና ግልጽ ነገር ነግርህ ነው የጠራኸው እኔ አሁን አንተ ፈቃደኛ ነህ አይደለህም ሳይሆን እኔ እናንተ መሀል እንትን ይጭራል ምናምን ሳይሆን የተፈጠረውን ነገር ተወያይተን እኛ መፍትሄ ካላመጣን ማን ነው መፍትሄ የሚያመጣው? እኔ በቃላት እራሱ እኮ መግባባትን ማን ልጆች ነው። እኔ እናንተ እኮ በቃላት እኔ እህቴ ጉዳይ እኮ ያሳስበኛል። እኔ አሁን እውነቱን ልነግርህ እኮ የጠራሁት ስለዛ ነው። እየተፈጠሩ ያሉት ነገሮች በሙሉ አንተ በምታይባቸው ሳይዶች እኮ ልክ ልትሆን ትችላለህ፣ ልክ ልትሆን ትችላለህ። ብዙ ማህተነትም ከፍለ ሊሆን ይችላል ግን እኔም ብትረዱኝ ይገባል ብዬ ስለማስብ ነው። እኔ ለአስረዳሁህ እኮ ነው የጠራሁት። አሁን ከትናንት ቪዲዮ አይተህ ከሆነ የሆነ ነገር እየዘላበለች ብዙ ነገር እያወራች ነው። እኔ አሁን ጠርቼ ፊት ለፊት ብጠይቃት ብፈልግ ሌላ ሌላ ነገር ያሰበችው የሆነ ሌላ ነገር ታወራለች ብዬ ነው አንተን የጠራሁት። ቀድሜ አንተን የጠራሁት ግዴታ ስለሆነብኝ ነው። ምክንያቱም ከዚህ በፊት ጎን የነበረች እሷ ነበረች። የእሷ ሐሳብ ተቀየረ፣ የእሷ ስሜት ተቀየረ። ስለዚህ እኔ እሷን ጣርቻው ማውራት አልችልም። የዛኔ ምን እንዴት አመነጫጭቀት እንዴርኩ አይታል። ስለዚህ እርግጥ ነው ቃል ከኔጋ ግንኙነት ነበራት። ግን ከዛ እኮ ግን ግን መቼ አልፎ ተርፎ እኮ ከቃል አልፎ ተርፎ ግን አይደለም። አሁንም ተረጋግተ ስማኝ ነው፣ በብረቱ እያየው እኮ ተረጋግተ ስማኝ። አሁንም ልነግር ነው ነገሮችን በቅደም ተከተል። ለምን ደው ማሰማኝ ነበር። ግንኙነት ነበረን። እሺ የነበረን ከዛሬ ሶስት አመት በፊት ነው። አረብ አገር እንደሄደች ታውቃለህ። በቃ የዛኔ ሳትነግረኝ ሄደች፣ ተቋረጠ፣ ተቋረጠ። እኔና እሷ ምንም አይነት ነገር የለንም ከዛ በኋላ። ከሄደች ካመት ምናምን ደውያልኝ የተወሰነ ገንዘብ ልካልኝ ነበር። ኦፍኮርስ፣ አሁንም የመመለስ ፍላጎቱ አለኝ፣ እሱን ገንዘብ አምጣ ምትለኝ ከሆነ ምክንያቱም ስትልክልኝ ትመልስልኛለህ ወይም እንደዚህ እንደዚህ አድርግበት ብላኝ ነው የላከችልኝ እንጂ ትመልሰለታል። አንድ ጥያቄ ማን ነው? ምን ልነግርህ የምፈልገው በሦስተኛ ደረጃ፣ አሁን የሷ መጥፋት እኔም ያሳስበኛል። እኔም እየፈለግኳት ነው። ባለፈው ቪዲዮ ላይ ሂዊ ደውላልኝ ነበር፣ አውርቻታለሁ። ምናምን ብላኛለች። ግን እሷ የምትፈልገው ምንድነው? እሷ እኔን የራሷ ማድረግ ነው። እሷም በዚህ መሀል አንተ ባለፈው የገመትከው ግምት ልክ ነበር። እኔ ግን አላወኩም። እኔ በግ ነበርኩ። ምክንያቱም ስታገዘኝ፣ ሰፖርት ስታረገኝ አጠገብኧ የነበረች ብዬ ስለማስብ ስላመሰገንኳት ስሜት ውስጥ የተሰማኝ መስሏት ሊሆን ይችላል አላቅም። እኔ ግን ከቃል ጥታይን በኋላ ከሱስ ውስጥ አንስታ ከመሬት አንስታ ስላደረገችኝ የሁለት አመት እና የሶስት አመት ፍቅረኛ አለኝ እኔ ከዛ በኋላ ግልጹን ልነግርህ የምፈልገው ማለት ነው። ቃልንም አልቀበልም ያልኳት ለዛ ነው። አሁንም ደግሞ በህይወት ምክንያት እኔ ሌላ ነገር ውስጥ መግባት አልፈልግም። ስለዚህ አሁን ህይወት እንደውለት እንጠራ ተጠራትና ወይ ትደውልላታለህ ወይ አብረን እኔ አሁን የሚያሳስበኝ የህይወት ጉዳይ አይደለም፣ ህይወት እያወቀች የገባችበት ነገር ነው። ፍቅረኛ እንደሌለኝ ባታውቅ ቃል ግን እኔን ለማግኘት እየለፋች እንደነበር ታውቃለች። እሷ የጓደኛ ከሀዲና ሲጀመር። ስለዚህ እኔ አሁን የቃል ጉዳይ አይደለም፣ እኔ መጀመሪያ እያሰብኩት እንደነበረው ስላልሆነ እኮ ነው። ስለዚህ አሁን የምፈልገው በጣም ግራ ትገባላችሁ፣ ከመለበላይ ማለት ነው። እኔ እየፈለኩም የምፈልገውም አሁን ምን መሰለ ቃልጋ አሁን የቃልን እናገኛት ደውላ አላታለች ለሷ ነው እያልኩ ያሉት። እሽ ደውልላትያትና ትምጣና ደግሞ እሷም ትዘላብዳለች። እኔ አሁን የሚያሳስበኝ የቃል ጉዳይ ስለሆነ እኮ ነው። ቃል ጋ ደውላለኛ ለ በግልጽ ጠርተን እንገራት በቃ ደውልላት። ተራ በተራ ትቀልዳላችኋ። የሚገርም ነው። እኔ አሁንም እኮ ቀል አይደለም ፀግሽ። የእውነቴን ነው። እኔ ድንግልን ምክንያቱም ነገሮች ሌላ መስመር እየሳቱ ነው። እቺ ልጅ በዚህ ከቀጠለች እስኪም ነገ ሌላ ነገር ልትሆን ትችያለች። በእኔ ምክንያት ቃል የሆነች ያለችው ነገር በሙሉ እኮ እየተጸጸትኩበት ነው። እሺ ደውልላት። ሄሎ ሄሎ፣ ወይ ታድዬ፣ እንዴት ነሽ? እንዴት ነህ? ሰላም ነው። ትደውላለህ ብዬ አላሰብኩም ነበር። አሁንም የደወልኩልሽ ለቁም ነገር ነው። ከፀግሽ ጋር እየጠበቅንሽ ነው። የት ነው የምጠብቁኝ? የባለፈው ቦታ እና እኔ ምን አደርጋለሁ? አስር ደቂቃ ሰጥቼሻለሁ፣ ቶሎ። እሺ፣ እሺ የማትለኝ ምናምን አለ? የምትመጭ እኮ ልናወራ ነው አለ የምናወራው በጣም ብዙ ነገር አለ። አሁን አንቺ ከኔ ጋር የምታወሪ ጠፍቶች ነው? አይ ስለኔና ስለአንተ ጉዳይ ካልሆነ ከዚህ በላይ ምንም ነገር ማውራት አልፈልግም። እሺ ስለኔና ስለአንቺ ነው

ታዲያ እኔ እናንተ ለማውራት ከሆነ ካሜራው ለምን አስፈለገ? አሁን የጠራሁሽ በተዘግሽም የነገርኩት ወሰነ ነገር አለ። ስለምን ግን በሚያውቀው ስለምን ሳይሆን አሁን በዚህ ሰዓት ዋንኛ የሚያሳስበኝ ጉዳይ አንቺ አንቺ ነው። ወደ ረመጀ የሚያፈሰው የቃል መጥፋት ባለፈው ቃል ደውላልኛለች ብለሽ

ለምን አሁን ቃል ተባለሽ? ነገር የትኛው ነገር? ሌላ ነገር ብላኛለች። እኛ የቃል ሁኔታ ነው የሚያሳስበን። አሁንም የእሱ ቤተሰቦችና እሱ ተጨንቆ ነው ያሉት። ስልክ ደውላልኛለች እና የት ነሽ ስላት ስልኩን ዘጋችብኝ። ምን ላደርጉላት? ልታነቅለሷ ብዬሽ ልታነቅ ታነቅ። እውነትህን ነው አይደለም? ለምንድን ነው የሚመለከተኛል ወይ? ስልኩን ስጭን እና እኛ ደውለን ያለችበትን በሎኬሽን በምንም ለማግኘት እንሞክር። ደግማ ከደወለችልሽ እውነቱን ንገሪን የት እንዳለች። የምታይ ከሆነ ንገሪን። እውነቱን ማወቅ ፈለግ እንደዛ ከሆነ በቀደምም ደውላልኝ ነበር እኮ። ታዲያ ለምን አትነግሪንም? ለተደውልሽ፣ ለምን አትደውልንም ለኛ? ስልኩ አይሰራማ፣ መልሼ ስደውል አራ። አይደለም አንቺ ልን የተጋባሽ ወይስ ምንድን ነው? ምንድን ነው አንተ እና? ታዲያ ስነ ስርዓት አይኖርሽም? ምንድነው? አንተ ራስ ስነ ስርዓት ይኖርህ እንዴ? እኔማ ስነ ስርዓት ስላለኝ ላይ መሰለ እንዴ? ታዲያ ተረጋጋና በትክክል እኔ አሁን ምጠይቅሽ፣ የጓደኛ ከሃዲ ከሆነች ትምበል በእናት አስመሳይ እንኳን እኔ ለምንድን ነው አሁን ነገሮችን ለሌላ መስመር አታስይዟቸው። ምንድነው? እኔ ትክክለኛውና ዋነኛው ማወቅ የምፈልገው ነገር አንደኛ የደወለችበትን ስልክ እንድትሰጪና ሁለተኛ የደወለችው በራሷ ሲም ነው የምታውቂው፣ መረጃ ካለ ለይቷ። መረጃ የለም ለፖሊስ መናገር ያለባቸው ነገር፣ የማውቀው መረጃ የለም። የደወለችውም በራሷ ሲም ነው። ከዛ ውጪ የማውቀው ታሪክ የለም። ለዚህ ከሆነ የጠራኸኝ፣ ከዚህ በኋላ እንዳትደውሉልኝ፣ እንዳታገኙ እኔ የመጣሁት ሲጀመር የመጣሁት እኔ እንደማፈቅርህ ነገር ያለው በዚህ ጉዳይ ላይ እናወራበታለን ብለህ ነው የጠራኸኝ። ለምንድን ነው እንደዚህ የምትይው? እኛ አሁን ከዚህ በላይ ሀሳቢ ጉዳይ ስላልንኩ ነው የጠራነሽ እና ምን እኔ ምን ላድርግ? ምን ላድርግ? አንቺ አልገባሽ ነገር አለ መሰለኝ። ምን ጓደኛ እንዳለው አታውቂም እንዴ? አላውቅም፣ አላውቅም። ለነገሩ ሰው ላይ መደረብ ልማድሽ ነው። እውነትህን ነው አስመሰለኝ እንኳን ምን እንደሆነ አንድ ነገር ልንገርክ ታዲያ እኔ እወድሃለሁ፣ አፈቅርሃለሁ። እሺ እኔ ምን አሁን ምን ምን ምን አድርግ ነው የምትሉኝ? በዚህ ጉዳይ ላይ ልታወራኝ ካልሆነ ከዚህ በኋላ እንዳትደውልልኝ። እኔ የሌላ ሰው ሆነህ ማየት አልፈልግም። ምን ማለት ለሌላ ሰው ነው እኔ ከሌላ ሰው እንኳን አሁን አይደለም፣ አይመለከተኝ። አይ ምን ማለት ነው አይመለከተኝ? በፊት ነው እሱ። አንተ የምታውቀው ታሪክ የለም። ዝም ብለህ ስለማውቅ መሰለኝ ይመለስ። ስለማታውቀው ነገር ዝም ብለህ አዘበላብት። ከዚህ በኋላ ግን ስደውልልኝ ከኔና ከአንተ ህይወት ውጪ ልናወራ ከሆነ